ጤና ይስጥልን የአሻም ተከታታዮች የዛሬ ዕለት ሀሙስ ሰኔ 19 ቀን 2017 ዓ.ም. የአሻም ሰባት ዜናዎች የሚያልፉበት ሰዓት ላይ ደርሰናል እኔ ፍራውል ኃይሉ የዕለቱ ተረኛ ሳላፊ ነኝ አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮችን ጠቁማችሁ፣ የድሬዳዋ ደረቅ ወደብና ተርሚናል የተሻለ የስራ እንቅስቃሴ እያሳየ መሆኑ ተገለጸ። ኦስትሪያና ኢትዮጵያ በከፍተኛ ትምህርት ዘርፍ በትብብር ለመስራት የሚያስችላቸውን ውይይት አካሄዱ። ዓለም አቀፉ የጤና ኢኖቬሽንና ጥራት ጉባኤ በአዲስ አበባ መካሄድ ጀመረ። ከውጭ በኬንያ ተቃውሞ የ16 ሰዎች ህይወት ማለፉ ተገለጸ። ተመልካቾቻችን እነዚህንና የስፖርት ዘገባዎችን አካተናል። አብራችሁን ቆ የድሬዳዋ ደረቅ ወደብና ተርሚናል የተሻለ የስራ እንቅስቃሴ እያሳየ መሆኑ ተጠቆመ። በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ድርጅቶች የድሬዳዋ ደረቅ ወደብ ተርሚናል ሎጂስቲክ በማስተካከል ያለበትን የስራ እንቅስቃሴ ሁኔታ የመስክ ምልከታ ግምገማ በትላንትና ዕለት ባደረገበት ወቅት ነው ይሄን የገለጸው። ቋሚ ኮሚቴው ደረቅ ወደብና ተርሚናሎች የተሻለ የስራ እንቅስቃሴ እያሳየ መሆኑም ተገልጿል። የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ስለ ሺ ኮሬ የቀረበውን የሪፖርት ገላጭና የተሟላ የስራ ቅንጅት እየሰሩ መሆኑን ያሳያል ብለዋል። በቀጣይ ስራዎች ሳይቆራረጡ በተፈለገው ልክ እንዲሰሩ መሰረተ ልማቶች የተሟላ ስራ ተጠናክሮ መቀጠል እንዳለበት አሳስበዋል። የድሬዳዋ ደረቅ ወደብ ተርሚናል ዳይሬክተር ኤፍሬም ታደለ በበኩላቸው በደረቅ ወደቡ ተርሚናሎች ሎጂስቲክ የመልቲ ሞዳልና የዩኒቲ ሞዳል የኮንቴነር ተርሚናል የመጋዘን፣ የብትን ጭነት እቃዎች ከኮንቴነር ማውጣትና ማስገባት እንዲሁም ሌሎች አገልግሎት እንደሚሰጥም አስረድተዋል። የድሬዳዋ ደረቅ ወደብ ተርሚናል ዝግጅት መጋዘን፣ ኮንቴነር ተርሚናል እና የውስጥ ለውስጥ መንገዶች የደንበኞች መኪናና የጭነት መኪና ማቆሚያ፣ የወደብ ማሽኖች ማቆሚያ ቦታ፣ የፍተሻ ቦታ ጣቢያና ሌሎች በውስጡ እንደያያዘም ተናግረዋል። ወደቡ ተርሚናሉ በከተማ አስተዳደሩ የልማት ስራና ለተማሪዎች የመማሪያ ቁሳቁሶች ድጋፍ በደም ልገሳ፣ በስራ እድል ፈጠራና በሌማት ቱርፋት እየተሳተፈ እንደሚገኝም አስረድተዋል። የወደብ ያ ቦታ የህብረትና ቆርቆሮ ናሙና ለማድረግ አዲስ አበባ መመላለስ ና የድሬዳዋ ከተማ አስተዳደር ውሃ በበቂ አለመኖሩንም አንስተዋል። መረጃው የህዝብ ተወካዮች ምክር ቤት ነው። ኦስትሪያና ኢትዮጵያ በከፍተኛ ትምህርት ዘርፍ በትብብር ለመስራት የሚያስችላቸው ውይይት አካሄዱ። የከፍተኛ ትምህርት ዘርፍ ሚኒስተር ዴታ ኮሬ ጡኑሼ በኦስትሪያ ምክትል የፋይናንስ ሚኒስተር አንድሪያስ ሪቻርድ የተመራ ከፍተኛ የልኡካን ቡድን በጽህፈት ቤታቸው ተቀብለው ማነጋገራቸው ተገልጿል። በዚህ ወቅት ክቡር ሚኒስተር ዴታው በኢትዮጵያ ከፍተኛ ትምህርት ልማት ዘርፍ የትምህርት ጥራትና ብቃት ለማረጋገጥ እየተተገበሩ ያሉ ሪፎርሞችን ለልኡካን ቡድኑ አብራርተዋል። በተለይ ከፍተኛ ተቋማት በተልእኮና ትኩረት መስክ በመለየት በርካታ ስራዎች እየተሰሩ መሆኑን አንስተው በዘርፉ የበለጠ ውጤታማ ለመሆን በትብብር የሚሰሩ ተግባራቶች መሆናቸውን ትምህርት ሚኒስቴር አስታውቋል። የኦስትሪያ ምክትል ፋይናንስ ሚኒስትር ሪቻርድ በበኩላቸው ኦስትሪያና ኢትዮጵያ በትምህርት ዘርፉ የቆየ ትብብር እንደነበራቸው አንስተው ይህ ትብብር የበለጠ አጠናክረው መቀጠል እንደሚፈልጉም ገልጸዋል። በኢትዮጵያ የኦስትሪያ አምባሳደር ሲሞን ክናፕ ከተለያዩ የኢትዮጵያ ዩኒቨርሲቲዎች ጋር ሲሰሩ መቆየታቸውን አንስተው የዩኒቨርሲቲዎቹ ትብብር በማጠናከር በከፍተኛ ትምህርት ልማትና በጥናትና ምርምር ዘርፍ በትብብር መስራት እንደሚፈልጉ ማንሳታቸውን አሻም ከትምህርት ሚኒስቴር ያገኘችው መረጃ ይጠቁማል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ በአዲስ አበባ መካሄድ ተጀመረ። የዘንድሮ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ መሪ ቃል ኢኖቬሽን ለሁለንተናዊ የጤና ሽፋን ሆኖ መመረጡ ከመሪ ቃልነት ባለፈ የተተገበረ ጥሪ መሆኑን የጤና ሚኒስትሯ ሰህረላ አብዱላሂ በመድረኩ የመክፈቻ ንግግር ገልጸዋል። በሀገራችን የእናቶችና ህጻናት ጤናን ማሻሻል መቻሉ እና በበሽታን መከላከል የተገኙ ውጤቶችን የገለጹት ሰህረላ እነዚህ ውጤቶች ሊገኙ የቻሉ ኢኖቬሽን እና ዲጂታላይዜሽንን ማሳደግ በመቻሉ መሆኑን ተናግረዋል። ኢትዮጵያ በገጠር የጤና አገልግሎት ተደራሽ ለማድረግ ዓለም አቀፍ እውቅና ማግኘቷንም አክለዋል። በጤናው ዘርፍ የማይበገር ጤና ስርዓት ለመፍጠር ኢኖቬሽን ብቸኛው አማራጭ መሆኑን የተናገሩት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴር ዴታ ዶክተር ባይሳ በዳዳ ሲሆኑ አዲሱ የጤና ኢኖቬሽን ማበልጸጊያ ማዕከል ለጤና ኢኖቬሽን ምቹን አካባቢ እንዲፈጠርም ገልጸዋል። ዓለም አቀፉ ማህበረሰብ የጤና ኢኖቬሽን የሚተገበርበት ጊዜ አሁን መሆኑን የገለጹት የዓለም የጤና ድርጅት የኢትዮጵያ ተወካይ ዶክተር ኡን ካልዋ ናቸው። ኢትዮጵያ በዘርፉ ያስመዘገበችው ውጤት የዓለም ጤና ድርጅት የኢትዮጵያ የጤና ኢኖቬሽን እንደሚደግፉ መግለጻቸውን አሻም ከጤና ሚኒስቴር ያገኘችው መረጃ ይጠቁማል። ሲዳማ ክልል ከ38000 ቶን በላይ ቡና ለማዕከላዊ ገበያ ቀረበ። ሲዳማ ክልል በበጀት ዓመቱ 11 ወራት 38487 ቶን ቡና ለማዕከላዊ ገበያ አቅርቧል። የክልሉ የቡና የፍራፍሬ የፍራፍሬና የቅመማ ቅመም ባለስልጣን ዳይሬክተር አቶ መስፍን ቃሬ የቡና ምርታችን ለማሳደግና ጥራትን ለማሻሻል የተከናወኑ ስራዎች በተጨባጭ ውጤት አስገኝተዋል ብለዋል። በ2016 በጀት ዓመት 40128 ቶን ቡና ለማዕከላዊ ገበያ ለማቅረብ ማቅረብ ታቀዶ ሲሰራ መቆየቱን ጠቅሰው በ11 ወራቱ 38487 ቶን ቡና መቅረቡን ተናግረዋል። ይህም በበጀት ዓመቱ ከተያዘው እቅድ አንጻር አፈጻጸሙ 96 በመቶ መሆኑን፣ በቀሪ ጊዜያት እቅዱን ለማሳካት እንደሚሰሩ ማስረድተዋል። በክልሉ የቡና ምርታማነትን ከማሳደግ ባሻገር ጥራት ያላቸውን ችግኞች ከማዘጋጀት ጀምሮ የምርት ጥራትን የሚያድጉበት በርካታ ስራዎች ተከናውነዋል ብለዋል ለማዕከላዊ ገበያ ቀርቦ ግብረ መልስ ከተሰጠው 32333 ቶን የቡና ምርት ከ99 በመቶ በላይ የሚሆነው ከአንደኛ እስከ ሶስተኛ የጥራት ደረጃ ማግኘቱንም አመላክተዋል። የዛሬ ዕለተ ሐሙስ ሰኔ 19 ቀን 2017 ዓ ም የያዝናቸው የአሻም ሰባት ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታ።